የምን መቶ ሚሊዮን፣ አረ ሞራል ከሰጣችሁኝ ይሮጣል። የሚደብረኝ ፓንታርግ ካልሆነ አትዘልዛለህ እያንዘላዘልክ፣ አረ ተው እንጂ እንዲሁም አውልቅ አውልቅ እያለ ቢወስ አፖለጃት ብሎ ፍቅር አንቺ የብር ፍቅር እነዚህን ነፋን የሚባሉ ተነጋግረው ወጥተው ነው። ዩቱባቸው ሲቀዘቅጽ እየወጡ እየተረጋገጡ ይሄ ደንቆሮ አበሻ መቼ የሚገባችው ነገር የለም። ከዚህ በፊት አንድ ልጅ ወጣ። ዛሬ ቀን ሙሉ ስቀጠቅጣት ጂጂክያ ወጣ። ማታ ከፋኒና ከልጇ ጋር አይቻቸዋለሁ ብላ የሆነ ልጅ መታ ተናግራለች። እነሱ በሚፈልጉት ልክ ነው የሚሰዳደቡት። የዩቱብ ምን እንዳለ እኔ ናው ዩቱቤን አስተካክዬ ዩቱብ ላይ መጣለሁ። ምን እንዳለ ባላቅም በዚህ መልኩ ቤተሰብ ለቤተሰብ የሚያረጋግጥ እኔ እኮ ጂጂክያ በጣም ሚያስቀኝ አንቺ አንቺ ግድግድ ዝሆን በዚህ ሰውነትሽ ድፍረትሽ ፈላጊ ያለኝ ብለሽ ማሰብሽ ዊ ወይ ወይ ያስብላል እኮ አንቺ። በዚህ የዛኔ እኮ እሱ የወለዱ ሰሞን አንቺ እማማዘነቡ ራሱ ይቀኑብሻል። አንቺ አንገትሽና እንትንሽ ተሳስሮ ጥርስሽ እዚህ ጋር ተከፍቶ መናጢ ዱርዬ ያመለጠች እንትን እኮ ነው የምትመስሉ። ሴጣን ራሱ ይቀናብሻል። እንኳን ሳምሪን ማነው የሚባለው? ልጁን ያክል ተማሊ ጥርስሽ እዚህ ጋር ተከፍቶ የዛኔ ስንፈራሽ። አሁን ነው እኮ ትንሽ ተገጣጥመሽ ትንሽ ቀናንሰሽ ስትመጪ ይመለስ ሲያል ነው እንጂ ስንፈራሽ አሁን። በዛ የአንድ ፍሬ ልጅ ሊደ ፍሬ ነበር ብለሽ ስታወሪ እንደው የቲክቶክ እንደ ማተርዋት የዩቱብር ጥማት ቢኖርብሽ እንደው የፈለገ አጀንዳ እሱ ልከሳት ነው። ይሄ ድራማ ነው ልንገራችሁ፣ ኢትዮጵያን ድራማ ነው። ቅልጥ ያለ ድራማ። እስከ ጥግ ስደቢ፣ ምንም አይመጣም። በእናትየው ተሰደበ ተባብለው ተነጋግረው ነው የሚወጡት። ጂጂክያም ልጇም መስጥናት ልንገራችሁ፣ ምስጥናት ተነጋግረው መጥተው ነው የሚሰዳደቡት። እኔ አላምንም። እኔ እግዚአብሔርን አላምንም አላምናቸውም። በተአምር ማለት ነው እኔም አላምን ነገር ነው የሚያደርጉት። ይሄ ተነጋግረው ነው ለምን ልጇ ቤት ገዝታለች። ልጇ ማድረግ ያለባትን ኢትዮጵያ ውስጥ አድርጋለች። አሁን ጠሮባቸዋል። ገባ ያ ቤት በሪል ስቴት ነው የሚገዙት የሚከፈል ብር ጎሏቸዋል። እሱን ወተሽ ገጭኝ ተባ ተባብለ ነው እብን ከዮኒ ማኛ ጋር የሚጣሉት ጂጂ ክያ። እኔ አላም ናቸው እግዚአብሔር ነው የምላችሁ፣ አላምናቸውም። አውቀው ነው የሚጣሉት አውቀው ነው ዮኒ ማኛ በልጅ አልደራደርም ብሎ ፈርስት ታይም ልጁን የሰደበችው ጂጂ ክያ ናት። ዘገምተኛ ነው ቁጥር አይችልም ብሎ ዮኒማኛ የድሮ ዩቱን ብር ለማስመለስ ግዴታ መጣላት ያለባቸው ሁለቱ ናቸው። ተነጋግረው ነው የሚጣሉ። ብልሚ ኦር ኖት አስመስሎ ውሸቱን ነው። እንዲ ነው እንዲ ነው የሚባባሉት ለእኔ ሲሉኝ ስለነበረ ነው። ዮኒማኛ ከኔ ጋር የውሸት እንጣላ የሚል ሰው ነው። ውሸቱን ነው። የኢትዮጵያ ህዝብ፣ ዩቱባቸው ላይ አትሂዱ፣ የምትሰሙን ከሆነ የምታምንን ከሆነ አትሂዱ። የዩቱብን ነገር ለመስራት እነሱ ስለ ሰው ከዚህ ወዲህ የታዘብኩት አሁን ላይ እግዚአብሔር ምስክሬ ነው። ሴት ልጇን አትወዳት እንግዲ እንዳስብ። እናት ልጅ አትጠላም። አንቺ ግን ልጅሽን ትጠያታለች። እንዴት ነው ለልጅሽ ሞራል ለልጅሽ ግብር፣ እንደው እንደው አያረገውም። ዋን አንድረድ ፐርሰንት አያረገውም። እንደው ቢያረገው ራሱ እንደው ቢያረገው ራሱ አያረገው ቢያረገው ራሱ እንዴት አይነት የእናትነት ስነ ምግባር የእናትነት ሞራል ታይቶች ነው ሚዲያሽን ዲስትሪቡሽን ከፍተሽ ሊደፍረኝ መጣ አያልሽው። እኔ የገረመኝ ይሄ ነው፣ ባይዘቡ፣ ይሄ የገረመኝ በነገራችን ላይ ይሄ ነው። ልጅሽን ወይ ትቀኝባታለሽ የእውነት ወይ ትጠያታለሽ። ልጅሽ አንገቷ እንዲሰበር አንገቷን ደፍታ እንድትኖር በቃ ጭቁን ብላ እንድትኖር እንጂ ልጅሽ አንገቷን ቀና አርጋ እንድትኖር አይደለም የምትፈልጊ። እናት በዚህ ደረጃ በዚህ ብላ አታውራ። እናት እኮ ልጇ ተደፍሮባት እኮ ሚዲያ ላይ አይደለም ፖሊስ ጣቢያ ሄዳ ቃል አሰጠም እኮ ልጄን ነገ ያሸማቁቁብኛል ብላ ልጄን ያሳፍሩብኛል ብላ ልጇ እንኳን የልጇን እመም አፍና ትኖራለች እኮ። ለምን ነገ ልጇ ቀና ብላ እንድትሄድ ስለምትፈልግ። ጥላቻ እኮ አይደለም። ቻይና ናኒንግ የተባለችውን ከተማዋን ማዘመን ፈለገች። ዘመናዊ የገበያ ማዕከል መንገድና የመኖሪያ ኮንዶሚኒየም ለመገንባት ሳይት ተመረጠ። የአካባቢው ነዋሪዎች ተጠርተው የታሰበው ተነገራቸው፣ ፈቃደኝነታቸውን ገለጹ። ካሳና ምትክ ቤት ተሰጥቷቸው ተነሱ። የምትመለከቱት ቤት ባለቤት ግን እትብቴ የተቀበረበትን ቤት ለቅቄ ለመሄድ ፈቃደኛ አይደለሁም አሉ። የቻይና መንግስት ዶዘር ልኮ ቤታቸውን አላስፈረሰውም፣ ደንብ ልኮ አላስፈራራቸውም፣ ፖሊስ ልኮም አላሳሰራቸውም። የአገሪቱ ህግም ይህን አይፈቅድም። መንግስትም ሰውየውን አላቸው፣ የእርሶ ቤት አይፈርስም፣ ልማቱም አይደናቀፍም። ቤቶትን ሳልነካ አካባቢውን ላልማ አላቸው። መንገዶኝ አሉ ሰውየው። እናም ልማቱ በምትመለከቱት መልኩ ተሰርቶ ተጠናቀቀ። ይህ ደግሞ በደቡባዊ ቻይና የቴክኖሎጂ ማዕከሏ ጓንግዡ ከተማ ውስጥ ነው። የምትመለከቱት የቀለበት መንገድ የመጀመሪያ ዲዛይኑ እንዲህ አልነበረም። የቀለበት መንገዱ እንዲሰራ የምትመለከቱት አፓርትመንት መፍረስ ነበረበት። የአፓርትመንቱ ባለቤቶች ማንነው ወንድ አፓርትመንታችንን የሚነካ አሉ ማንም። መንግስታቸው የዜጎቹን አፓርትመንት ከማፍረስ የቀለበት መንገዱን ዲዛይን ማፍረስ ይቀለዋል። እናም አርክቴክቶችን ጠርቶ አፓርትመንቱን የማይነካ ዲዛይን ስሩልኝ አላቸው። አፓርትመንቱ ሳይፈርስ መንገዱ ተገነባ። ይህኛው ደግሞ ጃፓን ነው። የጃፓኗ ሁለተኛ ትልቅ ከተማ ኦሳካ። የመኪኖቿ ቁጥር እየጨመረ መንገዶቿ በትራፊክ መጨናነቅ ጀመሩ። የከተማዋ አስተዳደር የትራፊክ ፍሰቱን የሚያሳልጥ ፈጣን መንገድ ለመገንባት ፈለገ። ፕላን ተቀየሰ፣ ዲዛይን ተሰራ። መንገዱ በሚገነባበት መስመር ያሉ ባለ ይዞታዎች ካሳ ተከፍሏቸው ተነሱ። አንድ ድርጅት ግን ሕንፃ ገነባበታለው እንጂ መሬቴን አልሸጥም አለ። የመንግስት ኃላፊዎች ወደ ድርጅቱ መጡ። በመሬታችሁ የፈለጋችሁትን መወሰን መብታችሁ ነው። እንደምታውቁት የፍጥነት መንገዱን የምንገነባው ለህዝብ ጥቅም ነው። እናም እንደሰለጠነ ሰው እንደራደር፣ አሉ። ለአምስት ዓመታት ተደራደሩ። ሲስማሙ የምትመለከቱት በህንፃ ውስጥ የሚያልፍ መንገድ ተገነባ። አሜሪካ ሲያትል በሲያትል በከተማዋ ትልቁ ሞል ሊገነባ ነው። ባለሀብቶች የአካባቢውን ሰዎች እያሳመኑና ከፍተኛ ገንዘብ እየከፈሉ መሬታቸውን ጠቀለሉ። አንድ ቤት ብቻ ቀራቸው። የቤቱ ባለቤት አሮጊት ናቸው። ባለሀብቶቹ ቤቶትን ይሽጡልን፣ አፍርሰን ትልቅ የገበያ ማዕከል እንስራበት አሉ። የማን ነው ደፋር ቤትሽን ላፍርሰው የሚለኝ አሉ። አሮጊቷ ገንዘብ እንዲጨመርላቸው ፈልገው ስለመሰላቸው የካሳውን ገንዘብ ከፍ አድርገው አንድ ሚሊዮን ዶላር አደረሱት። ወይ ፍንክች አሉ አሮጊቷ። ባለሀብቶቹ አማራጭ አልነበራቸውም። የአሮጊቷን ቤት ሳይነኩ የምትመለከቱትን የገበያ ማዕከል ሰሩ።